ሰላም በያላችሁበት የተወደዳችሁ ተመልካቾች ሀዲያ ቴሌቪዥን ሰዓቱን ጠብቆ ወደ እናንተ የሚደርሰው የዜና አወጃ ሰዓታችን ላይ ደርሰናል ዜናዎቹን ወደ እናንተ የማደርሰው ከመላው የስቱዲዮ ባለሙያዎች ጋር እኔ ቤተልሔም ደመቀ አብሬያችሁ ቆያለው ዋና ዋና ዜናዎችን በማስቀደም እንጀምራለን ስኳርና ደም ግፊት ያለባቸው ሰዎች የሀኪም ምክር ተግባራዊ በማድረግ ህመሙን መቆጣጠር እንዳለባቸው ተጠቆመ ለህብረተሰቡ ጥራቱን የጠበቀ የህክምና አገልግሎት ተደራሽ ለማድረግ የመድኃኒት አቅርቦት ስርዓት ማሻሻያ ላይ በትኩረት እየተሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። የሴቶችን ሁለንተና ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ከውጭ የአሜሪካ ድምፅ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። አብራችሁን ቆዩ። ህዝቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የህብረተሰቡ አንድነትና ወንድማማችነት ተጠናክሮ መቀጠል አለበት ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በሀዲያ ዞን ግቤ ወረዳ የህዝብ ውይይት መድረክ በሶዳ ከተማ ተካሂዷል። ተጨማሪያል በሀዲያ ዞን ጊቢ ወረዳ በልማት በሰላምና ጸጥታ እንዲሁም በመልካም አስተዳደር ጉዳዮች ዙሪያ ትኩረቱን ያደረገ የውይይት መድረክ የተካሄደ ሲሆን በእለቱም የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎ ሳንዮ በአካባቢው ዘላቂ ሰላምን ለማምጣት ሁሉም የሰላም ዘብ ሊሆን ይገባልም ብለዋል። ከአካባቢ ማህበረሰብ የሚነሳውን ዘርፈ ብዙ ልማትና የመልካም አስተዳደር ጥያቄዎችን በአግባቡ ለመመለስ ህብረተሰቡ የቆየውን አንድነትና ወንድማማችነትን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል በሁሉም ዘርፎች የሚነሱ የልማትና የመልካም አስተዳደር ጥያቄዎች በየደረጃው እየተፈቱ እንዲሄዱና ቀሪ ተግባራትን ለማከናወን የህዝብ ተሳትፎ ጉልህ ሚና እንዳለው የጠቆሙት ዋና አስተዳዳሪው ህብረተሰቡ ከመንግስት ጎን በመሆን ልማትን እንዲያፋጥን ጥሪያቸውን አስተላልፈዋል። በውይይቱም ከአካባቢው የተወጣጡ ተሳታፊዎች እንደተናገሩት አካባቢያቸው ያሉ የመሰረተ ልማት ችግሮችን የውሃ መብራትና የመንገድ ችግሮች የግብርና ግብአት ማዳበሪያ እጥረት ሊቀረፍ እንደሚገባም ተናግረዋል። ጎሳን ከጎሳ ያጋጩ አካላት ላይ የህግ ቁጥጥር፣ በመልካም አስተዳደር ዙሪያ የሚስተዋሉ ችግሮች እልባት ሊያገኙ ይገባልም ሲሉ ተሳታፊዎቹ ተናግረዋል። አሁን ያለውን አንጻራዊ ሰላም ለማስቀጠል ህዝብና መንግስት ተቀራርቦ መስራት እንደሚገባም ጠቁመዋል። በውይይት መድረኩም የአድያ ዞን ዋና አስተዳዳሪ አቶ ማቴዎ ሳንዮ፣ የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አብርሃም ቲርካሶ፣ የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ መስቀሎ መንጄ፣ አድያዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ቤት ኃላፊ አቶ ሳሙኤል ሽጉጤ፣ የግቢ ወረዳ ዋና አስተዳዳሪ አቶ ታምራት አባተ፣ የክልል የዞንና የወረዳ የመንግስት የፓርቲ የስራ ኃላፊዎች፣ እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከወረዳው ከተለያዩ ማህበራዊ መሰረት የተውጣጡ አካላት ተገኝተዋል ሲል የዞኑ መንግስት ኮሚኒኬሽን ዘግቧል። ስኳርና ደም ግፊት ያለባቸው ሰዎች የሀኪም ምክር ተግባራዊ በማድረግ ህመሙን መቆጣጠር እንዳለባቸው ተጠቆመ። ምንትዋቢያሱ ተጨማሪ አላት። የስኳር ህመም በደም ውስጥ የስኳር መጠን ከሚገባው በላይ ሆኖ በሚገኝበት ሰዓት የሚከሰት ተላላፊ ያልሆነ ህመም ሲሆን አልፎ አልፎ በቤተሰብ ወይም በዘር እንዲሁም በአካባቢ ተጽዕኖ ሊከሰት እንደሚችል በሆሳና ከተማ ጤና ጣቢያ የተመላላሽ ታካሚ ክፍል አስተባባሪና ጠቅላላ ሐኪም ዶክተር ክብረ አፈለቀ ተናግረዋል። በዋናነት አራት የስኳር ህመም አይነቶች ሲኖሩ አይነት አንድ፣ አይነት ሁለት፣ በእርግዝና ወቅት የሚከሰትና በሌሎች ተዛማጅ ህመሞች የሚመጣ መሆኑን አብራርተዋል። አንድ ሰው ዕድሜው አ አመት ከሆነው ከሰላሳ ቢጀምር አሪፍ ነው። ሰውነቱ በጣም ወፍራም ከሆነ፣ ቤተሰብ ላይ ስኳር በሽታ ካለበት፣ ያ ሰው በጊዜ ምርመራ ቢያደረግ በጊዜ ህክምና ቢጀምር አሪፍ ነው። ስለዚህ አንድ ሰው ሰውነቱ ትንሽ ሞላ ያለ ከሆነ፣ ወፍራም ከሆነ፣ ስፖርት ማያዘወትር ከሆነ፣ ቤተሰብ ላይ ስኳር ካለበት፣ በየጊዜ ቼክ ቢደረግ በጣም አሪፍ ነው። ሁሉም የስኳር አይነቶች በተወሰነ መልኩ ምልክታቸው ተመሳሳይ መሆኑን የተናገሩት ዶክተር ክብረ አብ ከወትሮ በተለየ መልኩ ውሃ መጠማት፣ የሽንት መጠን መጨመር፣ የሰውነት ክብደት መቀነስ፣ ድካም፣ አንዳንድ ጊዜም የእንቅልፍ መዛባቶች የህመሙ ምልክቶች መሆናቸውን ጠቅሰዋል። ምልክቶቹ ብዙ ጊዜ በጣም ይርበኛል፣ በጣም ይደክመኛል፣ በፊት ከሚሸናው በላይ በጣም የሚሸናው ብጥሎ ይበላሉ እኛውን በቀን ቢያንስ ቢያንስ ከሶስት ከአራት ጊዜ እንበላለን። ስኳር ታማሚ ከሆነ ድሮ ከሚበላው በላይ ነው የሚበላው። በሽታው ምልክት ሳያሳይ በሰውነት ውስጥ የሚቆኝ በመሆኑ ሁሉም ሰው ምርመራ ማድረግ ይገባል ያሉት ዶክተር ክብራ በወቅቱ ሕክምና ካልተጀመረ ለልብ ድካም፣ ለዓይነ ስውርነት፣ ለኩላሊትና ለሌሎች በሽታዎች ተጋላጭ እንደሚያደርግ ገልጸዋል። በጊዜ ባለመምጣቱ ምክንያት ክሮኒክ ኮምፕሊኬሽን የሚባሉ ይዞ ይመጣል። ይህም ለምሳሌ የዓይን እይታ ማጣት ሊሆን ይችላል። ሁለተኛ ደግሞ ኩላሊት ፌል ሊያደርግ ይችላል። ሌላ ደግሞ በጣም ብዙ የቆዳ በሽታዎች አሉ። የጆሮ በሽታ አለ። ብዙ ነው። ሰውነታችን ውስጥ ብዙ ቦታ ነው በዚህ ስኳር መቆጣጠር ባለመቻል ምክንያት የሚመጡት። ስለዚህ አንድ ሰው በጊዜ ቢመጣ እነዛን ሁሉ ተዛማጅ ኮምፕሊኬሽኖችን ወይም ጎንዮሽ ጉዳቶችን መቀነስ ይችላል። ጤናማ የአመጋገብ ስርዓት በመከተል የአካል ብቃት እንቅስቃሴ በማድረግ በሐኪሞች የሚታዘዙ መድኃኒቶችን በአግባቡ በመውሰድ የስኳር መጠንን መቆጣጠር እንደሚቻል ነው የተናገሩት። በጣም ወፍራም ከሆነ ሰውነቱ እንዲቀንስ ይመከራል። ስፖርት ማይሰራ ከሆነ ስፖርት እንዲሰራ ይደረጋል። ከዛ ደግሞ የጨው መጠን እንዲቀንስ ይደረጋል። እነዚህ ነገሮች እያደረገ መቆጣጠር ካልቻለን ወደ ሕክምና የሚካሄደው ስለዚህ ቅድም ላይፍ ስታይል ሞዲፊኬሽን ያልኩትን ነገር ካደረጉ በኋላ ነው መዳየት የሚጀምረው። ያ ደግሞ ላይፍ ስታይል ሞዲፊኬሽን ደግሞ እድሜ ወዘመኑን ማድረግ ያለበት ነገር ነው። ዶክተር ክብር አብ አያይዘውም በደም ስራችን ውስጥ ያለው የደም ግፊት መጠን ከ140 በዘጠና ከፍ ሲል የደም ግፊት ህመም መኖሩን የሚያመላክት መሆኑን ጠቅሰው ማንኛውም እድሜያቸው ከ30 አመትና ከዚያ በላይ የሆኑ ሰዎች ለደም ግፊት የመጋለጥ እድል ሊኖራቸው እንደሚችል አብራርተዋል። ኖርማሊ ከ140 ከዘጠና በላይ ከሆነ ያ ሰው ደም ግፊት ነው ይባላል። ደም ግፊቱ ጨምሯል ይባላል። ከዛ በኋላ በሂደት ደግሞ የጨመረው በቀለል ባሉ ነገሮች ለምሳሌ አንድ ሰው ሲጨነቅ ዝም ብሎ ሊጨምር ይችላል። አሁን ስፖርት ቢሰራ አንድ ሰው ብሮጥ ዝም ብሎ ሲለካ ሊጨምር ይችላል። እኛ ግን የምናደረገው ምንድነው? አንድ ሰው ከመጣ በኋላ ሪላክስ እንዲያደርግ አድርጎ ቡና ጥቶ ከሆነ ሳይጠጣ እንዲመጣ እናደረጋለን። እንደዛ አድርገን ለክተን መቶ አርባ ከዘጠና በላይ ከሆነ ግፊቱ ያን ደም ግፊት ነው ብለን ዲያግኖስ እናደረጋለን። ከዛ የተለያዩ ሕክምናዎች አሉ። ጭንቀትና ውጥረትን መቀነስ፣ ጤናማ የአመጋገብ ስርዓትን መከተል፣ አካላዊ እንቅስቃሴ አዘውትሮ ማድረግ፣ ሲጋራና አልኮል መጠጥን አብዝቶ ባለመጠጣት መከላከል እንደሚቻል ገልጸዋል። በጤና ጣቢያው ተገልጋዩ ከምርመራ አንስቶ ተገቢውን የጤና አገልግሎት እየተሰጠ እንደሚገኝ አንስተው ህመሙ ያለባቸው ታካሚዎች የጤና ባለሙያ ምክር ተግባራዊ ማድረግ እንዳለባቸውና በሳይንስ ያልተረጋገጡ ባህላዊ መድኃኒት መጠቀም እንደሌለባቸው መልእክት አስተላልፈዋል። አንዳንዴ ባህላዊ የሚባሉ አሉ የትኛውም በሳይንስ የተረጋገጠ ባህላዊም የለም። ባህላዊ ሳይንስ ይደግፋል። እስካሁን ግን የትም ነገር ላይ በባህላዊ ስኳር አይታከምም። ስኳራውን ሰውነት መጠቀም አለመቻል፣ ስኳር በሽታ የተባለው ስኳር መጠቀም መጥነው መጠቀም አለመቻል ስለሆነ የትኛውን ባህላዊ ነገር ይህንን ማስወገድ የሚችል የለም። መረዳዳትና መደጋገፍን አንድነትን ለማጠናከር ያለው ሚና ከፍተኛ ስለሆነ ዘውትር ተጠናክሮ መቀጠል እንዳለበት ተጠቆመ። ለምለም እዩል በችግር ውስጥ ያሉ የህብረተሰብ ክፍሎችን መርዳትና መደገፍ በሀገራችን በተለያዩ አካባቢዎች የተለመደ ተግባር ነው። መምህር ታረቀይ ንኩሮ በዋቸሞ ዩኒቨርሲቲ የሶሽሎጂ ትምህርት ክፍል መምህር ናቸው። መደጋገፍና መረዳዳት ለሰው ልጅ በተፈጥሮ የተሰጠ ጸጋ እንደሆነ አንስተው በዚህም ኢትዮጵያውያን ብዙ ድል ማስመዝገብ እንደቻሉ አስታውሰዋል። የሰው ልጅ የአንዱን አንዱ ካልደገፈ ብቻውን ሊቆም የሚችል ፍጡር አይደለም። ምክንያቱም ብዙ ጠላት አለው፣ ብዙ ችግር አለው፣ በሽታ አለው፣ ሀዘን አለው፣ ደስታ አለው በሐዘንም በደስታም በመልካም ጊዜም በመጥፎ ወቅትም የሰው ልጅ መደጋገፍ፣ መረዳዳት ያው ባህል ነው ተብሎ የሚታወቅ ትልቁ አንኳር ነገር ነው ማለት ነው። ይህንን መደጋገፍን ትቶ ወይም መረዳዳትን ትቶ ሰው ብቻውን ሊኖር ዘንድ አይችልምና ማለት ነው። ትውልድ ተሻጋሪ ሰው እስካሁን ድረስ እየተዘገረ ያለው ትልቅ የአንድነትና የመረዳዳት ወይም የመደጋገፍ ውጤት ነው ተብሎ ጠላትን የማሸነፊያ በኩር ተብሎ ድል ተብሎ የሚታሰበው ጥቁሮች ዘንድ በነጭ መሸነፍ እንጂ ነጮችን ጥቁሮች ያሸንፋሉ ተብሎ ያለው ባህልም ሀሳብም ታሪክም ስለሌለ ይህንን ታሪክ ቀይሮ የኢትዮጵያ ሕዝብ የአደዋ ድል ላይ ጠላቶችን ከውጭ የወራሪ የመጣውን በአንድነት በህብረት ወንድ ሳይል ሴት ሳይል ሀብታም ሳይል ድሀ ሳይል ያም ሰፈር ሳይል ያን ሰፈር ሳይል በአንድነት ቤትን ሊያፈርስ ኢትዮጵያን ሊያፈርስ የመጣውን ጠላት በጋራ ድል አድርጎ ያሸነፉበት ትልቅ ታሪክ ትውልድ ተሻጋሪ ትውልድ የሚዘክር አሁንም ለወደፊትም ስንቅ ሆኖ የሚያገለግል የኢትዮጵያዊነት የብረት ጥንካሬ የሚያሳይ የአንድነት ውጤት ነው። በሀገራችን በተለያዩ አካባቢዎች እየተከናወኑ ያሉ የድጋፍና የመረዳዳት ተግባራት የሚበረታታ ቢሆንም ብዙ መስራት እንደሚያስፈልግ የሚያመላክቱ ጉዳዮች እንዳሉም አንስተዋል። ላይ በጣም ጎልቶ እየታየ ያለው ሰው ተኮር ሆነ ሰው ሰው በመሆኑ ሊከበር ይገባል፣ ሊበላ ይገባል፣ ሊለብስ ሰው ይገባል። እኛ የምናደርገውን ነገር እነሱም ይፈልጋሉ፣ ግን ማድረግ ያልቻሉት ማድረግ ባለመቻላቸው እንጂ ባለመፈለጋቸው አይደለም፣ በሚለው እሳቤ ከጠቅላይ ሚኒስትራችን ጀምሮ የኢትዮጵያ መንግስት በአሁኑ ሰዓት ላይ እያደረገ ያለው በጣም ደስ የሚል በሚዲያም እያየ ነው ያለው በጣም ጥሩ ነገር ነው። ይሄ ደግሞ ወደ ታችም እየዘለቀ ሁሉም ልምድ እያደረገ ባህል እያደረገ ቢወስድና ያን ቢያጠናክር በጣም ጥሩ ነው ብዬ አስባለሁ። ብዙ ሚሊዮን ህዝብ ካለው ወይም ከመቶ አስር ከመቶ ሀያ ሚሊዮን በላይ ህዝብ ካለው ስንቱ ነው ይሄ እርዳታ የሚፈልገው? እርዳታ የሚፈልገው ወይም ሀብት ወይም ክፍተት ያለ ሰው ይሄን አይል ነው ብለን ብንወስደው ካለው በልቶ ከሚያድረው ጠጥቶ ከሚያድረው ለብሶ ከሚራመደው ሰው አንጻር ስናስቀምጠው ቁጥሩ እዚህ ገባ የምባል አይደለም። በሰጪና በተቀባይ መካከል ላይ ሳይታወቅ የሆነ አርጅን ተፈጥሮ ጋፍ ተፈጥሮ ወይም ክላስ የሚባል ደረጃ የሚባል ነገር ተፈጥሮ ችግር እንዳይፈጥር አንድ ጊዜ ተቀባይ ሆኖ የነበረ ሰው ነክስት ላይ ወይም ቀጣይ ጊዜ ላይ እኔም ሰጪ ይሆናለሁ ብሎ ሀሳቡን እያሰበ የሰጠው ወንድሜ ነው። እሱ ትናንትና ይህን ቤተሰብ ስረዳ ነበረ ብሎ እኔም ደግሞ ከኔ በታች የሆኑትን ሰዎች እንዴት ረዳቸዋለሁ ብሎ እንዲያስብ በጣም ትልቅ ትምህርታዊ የሆነ ሰጥቶ መስጣትን ማለማመድ የሚባል ነገር ላይ ትልቅ ኢትዮጵያዊ ባህል ማድረግ ይቻላል። የተቸገሩና አቅመ ደካሞችን የመርዳት መርሃ ግብር የሚታየው በብዛት በበዓላት ወቅት እንደሆነ ያነሱት መምህር ታረቀኝ በሌሎች ጊዜያትም የዕለት ተዕለት ተግባራት ተደርጎ መወሰድ እንዳለበትም አስገንዝበዋል። ማዕድ መጋራት ብዙ ጊዜ ከበዓላት ጋር ተያይዞ ነውብ በዛች ወቅት ላይ ብቻ ከሃይማኖታችን አንጻር ወይ ከባህላችን አንጻር ይህን አደረግን ብለን ለራሳችን ሰስፋሽን ለማግኘት ነው እንጂ ትኩረት እያደረገ ላይሆን ይችላል። ግን አብዛኛው ሰው ግን ሊቸገር የሚችለው ወይም የሰው ልጅ ሊያይ የሚችለው በዓል ነው። ሰው ሌላ እየበላ እየጠጣ ያን ሲያይ ያኛውን ልመኝ ይችላል። ነገር ግን የሰው ልጅ ሁሉም የምግብ ፍላጎት አለው። የምግብ ፍላጎት ክፍተት ያላቸው ሁሉም ጊዜም ምግብ ይፈልጋሉ፣ መጠጥ ይፈልጋሉ፣ ልብስ ይፈልጋሉ። ያንን ግን የምናደርገው ባህል አድርገነው ሁሉም ሰው በተለያዩ ሰዓታት ላይ በተለያዩ ጊዜያት ላይ የሰው ልጅ ፍላጎት አለው ብለን ወይም ክፍተት አለው ብለን ለምናስባቸው ሰዎች ሁሉ የሚጠበቅብንን ግዴታ መወጣት አለብን። መደጋገፍና መረዳዳት በማህበረሰብ ዘንድ አንድነትን ለማጉልበት ያለው ሚና ከፍተኛ ስለሆነ ሁሉም ባለድርሻ አካላት የበኩሉን በመወጣት ለጉዳዩ ልዩ ትኩረት መስጠት አለበት ሲሉም ነው መምህር ታረቀኝ የተናገሩት። ከመንግስት የሚጠበቅ ተግባር አለ። መንግስት ኃላፊነቱና ተግባሩን ይወጣል። የሃይማኖት ተቋማት አለ፣ የበጎ አድራጊ ማህበራት አሉ፣ ወጣቶች አሉ። ሲጠቃለል የሰው ልጅ ሁሉ ለዚህ ኃላፊነትና ድርሻ አለው። ምንድነው ነው መስጣት? ለሆነ ግሩፕ፣ ለሆነ ሰው፣ ለሆነ ግለሰብ ተሰጣ አይደለም። መስጣት ፈጣሪ የፈቀደው ከናንተ አነስተኛ ና እጃጠር የሆነ ማንም ቢኖር መርዳት መልካም እንደሆነ ቅዱስ ቃሉም ያስቀምጣል። ያንንም መስጣት በማድረግ ሁሉም ሰው ካለው እያካፈለ፣ ሁሉም ሰው ዳሁን እጃጠሩን እያሰበ፣ ሁሉም ሰው ድርሻውን መወጣት ይባላል። ግን እያንዳንዱ የሚወጣበት ድርሻው ከአንዱ ወደ ላይ ሊለይ ይችላል። የሃይማኖት ተቋም ሊለይ ይችላል። የመንግስት አካል ሊለይ ይችላል። ሌላኛው ደግሞ ማህበረሰብ። በዚህ በጎ አድራጎት ላይ በጣም ብዙ ስራ እየሰሩ ያሉ ወጣቶች በጣም ቁጥሩ ስራ እየሰሩ ያሉ ወጣቶች በጎ አድራጎቶች አሉ። በደም ውጭ ሀገርም ደግሞ ተደራጅቶ በነሱ ማን እንደሰጣች ማን እንደሰጣ የማይታወቅ ነገር ግን ለደሃ ሲከፋፈል እናያለን። ያ ማለት ትልቅና ቅዱስ የሆነ ሀሳብ ማለት ነው። ብዙ አካባቢ ላይ ትልቅ ስራ እየሰሩ ያሉ ወጣቶች አሉ። በአስር ከተሞች የዲስትሪቢሽን መስመር መልሶ ግንባታና አቅም ማሳደግ ፕሮጀክት ስራ መጀመሩ ተገለጸ። ተጨማሪ አለ በዲስትሪቢዩሽን መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመቅረፍ በተመረጡ አስር ከተሞች የዲስትሪቢዩሽን መስመር መልሶ ግንባታና አቅም ማሳደስ ስራ ለመስራት ፕሮጀክት ቀርጾ ወደ ስራ መግባቱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ፕሮጀክቱ ተግባራዊ የሚደረገው በነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን፣ ዲላ፣ ሆሳና፣ አሶሳና በጅግጅጋ ከተሞች መሆኑን አገልግሎቱ ለፋና ዲጂታል አስታውቋል። በሶስት ምዕራፍ ተከፍሎ የሚ ከናወነው ፕሮጀክቱ በመጀመሪያው ዙር ቢሾፍቱ፣ ሱሉልታና ደብረ ብርሃን በሁለተኛው ዙር አሰላ፣ ሆሳና፣ ዲላና ጅጅጋ እንዲሁም በሶስተኛ ዙር አምቦ፣ ነቀምትና አሶሳ ከተሞችን ይሸፍናል ተብሏል። ፕሮጀክቱ ሁለት መቶ አዳዲስ ትራንስፎርመሮችን የመትከል አንድ ሺ ትራንስፎርመሮችን የማሻሻልና አንድ ሺ አንድ መቶ ሶስት ኪሎ ሜትር የመካከለኛ ቮልቴጅ መስመር የማስፋፊያና የማሻሻያ ስራ እንደሚያካትትም ተገልጿል። የፕሮጀክቱ የገንዘብ ምንጭ የዓለም ባንክ ሲሆን ስራውን ለማጠናቀቅም ሀምሳ አራት ሚሊዮን የአሜሪካን ዶላር መመደቡን ተመላክቷል። የፕሮጀክት ግንባታ ስራዎችን የሚያከናውኑ ዓለም አቀፍ ተቋራጭን የመለየት ስራ እየተከናወነ ሲሆን በመጀመሪያ ዙር ለሚገነቡ የደብረ ብርሃን፣ ሱሉልታና ቢሾፍቱ ከተሞች የፕሮጀክት ግንባታ ስምምነት ኤ ዊልኪንስ ከተሰኘ ኢንጂነሪንግ ኩባንያ ጋር ውል በመፈጸም ወደ ስራ መገባቱን ተጠቁሟል። በቀጣይ ፕሮጀክቱ ተጠናቆ ወደ አገልግሎት ሲገቡ በአስር ከተሞች ውስጥ በመቶ ኪሎ ሜትር መካከለኛ መስመሮች ላይ የሚኖረው አማካኝ የመቆራረጥ ድግግሞ ከተሞች ቅነሳ 45 በመቶ እንዲሁም በ100 ኪሎ ሜትር አማካኝ የኃይል መቆራረጥ ቆይታ 50 በመቶ እንዲሆን ያደርጋል ተብሎ ይጠበቃል ሲል ኤፍቢሲ ዘግቧል። ለህብረተሰቡ ጥራቱን የጠበቀ የህክምና አገልግሎት ተደራሽ ለማድረግ የመድኃኒት አቅርቦት ስርዓት ማሻሻያ ላይ በትኩረት እየተሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ጤና ቢሮ አስታወቀ። ለዝርዝሩ ለምለም ዩኤል የማዕከላዊ ኢትዮጵያ ክልል ጤና ቢሮ በፍላጎት ላይ የተመሰረተ የጤና ተቋማት የ2018 በጀት ዓመት የመድኃኒት ትንበያ ና ምጠና ዝግጅት ማጠቃለያ መድረክ በውሳና ከተማ አካሂዷል። የቢሮው ምክትል ኃላፊ ና የህክምና አገልግሎት ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል በዚህ ወቅት እንደገለጹት ለህብረተሰቡ ጥራቱን የጠበቀ የህክምና አገልግሎት ተደራሽ ለማድረግ የመድኃኒት አቅርቦት ስርዓትን ማሻሻል ላይ በትኩረት የተሰራ እንደሚገኝ ጠቁመዋል። በክልሉ የመድኃኒት አቅርቦት ችግርን ለመቅረፍ የማህበረሰብ ፋርማሲዎችን ማስፋፋት ላይ በክልሉ ከፍተኛ አመራሮች አጀንዳ ተደርጎ በልዩ ትኩረት በመሰራቱ በከፍተኛ ደረጃ መሻሻሎች መኖራቸውን አቶ ሀብቴ አመላክተዋል። የመድኃኒት ግዢ ስርዓቱ ላይ የሚስተዋለውን ችግር በዘላቂነት ለመቅረፍ ከኢብሳ በተጨማሪም ሌሎች የመድኃኒት ግዢ አማራጮችን ለመጠቀም ቢሮ በትኩረት እየሰራ ይገኛል ያሉት ኃላፊው መድኃኒት አቅራቢ ድርጅቱ ከዚህ ቀደም በዘልማድ ከሚሰራው የአስራት ስርዓት ተላቆ ማህበረሰቡን በኃላፊነትና በተጠያቂነት ማገልገል እንደሚገባው አሳስበዋል። በየተቋማቱ አስፈላጊ መድኃኒቶችን ለመግዛት የመድኃኒት አይነትና መጠኑን ተጨባጭ በሆነ መረጃ ላይ በመመስረት ቀድሞ ቀረበው ቱል መሰረት ማቀድ እንደሚገባ መናገራቸውን ከክልሉ መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ለምለም ዩኤል ዝርዝሩን ታቀርበዋለች። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ለኢዜአ እንዳሉት የዜጎችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰራ ይገኛል። የሴቶችን ተጠቃሚነት ለማረጋገጥ በልማት ህብረት እንዲደራጁ የተደረገ መሆኑን ገልጸው ይህም ችግሮችን የሚፈታ አደረጃጀት በመሆኑ የማጠናከር ስራ መሰራቱን ተናግረዋል። የሴቶች የልማት ህብረት በግብርና ኢኮኖሚ ልማት ብቻ ሳይሆን በሰላምና ጸጥታ እንዲሁም የጤና ስርዓቱን ለማሳለጥ እየተሰራ መሆኑን ገልጸዋል። በሴቶች የልማት ህብረት እየተሰራ ያለው ሁለንተናዊ ልማትና ብልጽግና የማረጋገጥ ስራ ጥናቱ ይቀጥላልን ብለዋል። የሴቶች የልማት ስንል እንግዲህ ልማት ይሄ በግብርናው በኢኮኖሚው ብቻ መሳተፍ አይደለም። ልማት ብልጽግና ሁለንተናዊ ነው መሆን ያለበት። ስለዚህ ከጥቃት መከላከል አንጻር የሴቶች የልማት ቡድን ከፍተኛ ስራ እየሰራ ወንጀልን ከመከላከል፣ ሰላምና ጸጥታን ከማስፈን አኳያ፣ የጤና ስርአቱን ከማሳለጥ አኳያ እየሰሩ ያሉት ስራ ሁለገብ ስለሆነ ይህንን አጠናክረን እንቀጥላለን። የትግራይ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ምክትል ኃላፊ አለማት አማረ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ የሴቶችን የልማት ቡድን የማደራጀትና የስራ እድል ፈጠራ ላይ እየተሰራ መሆኑን ተናግረዋል። የድሬዳዋ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የሴቶች ማሳተፍ ማብቃት ስራ ተጾታ ስርጸት ዘርፍ ኃላፊ ፍሬ ጥበቡ ከስደት ተመላሽ ሴቶች ስልጠና አግኝተው የስራ እድል እንዲያገኙ እየተደረገ መሆኑን ተናግረዋል። እንደዚያ ዘገባ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ከባለ ከመጨረሻ አካላት ጋር በቅንጅት የተሰራ መሆኑን የገለጹት ደግሞ የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዝናጌታቸው ናቸው። ናት ቡድንም የመደራጀት እና ትልቁ ትኩረታችን ስ ኮሚቴ አጠናክሮ ከመሄድ አኳያ ስራ እድልም በተገኘ አቅርቦት መሰረት አቅጣጫ ማስቀምጠን ቢያንስ 50 ፐርሰንት ሴቶች ገብተው እንዲሰሩ ያስቀመጥ ነው። እንትና አለ አቅጣጫ አለ እየገመገምንም እየመራ ነው ነው ያለው የአቅም ግንባታ ስልጠና እንዲሁም ደግሞ የብድር ምችችት አድርገን ወደ ስራ እንዲገቡ የምናደርግበት ሁኔታ አለ። ከተለያዩ ተቋማት ጋር እንዲሁም ደግሞ ከአጋር አካላት ጋር በመሆን በዚህ ዙሪያ ሰፊ ስራዎችን እንሰራለን። ወደ ገቢ ማስገኛ እንዲገቡ በተለይ ካበዳሪ ተቋማት ጋር በመቀናጀት ሴቶች የራሳቸውን ስራ እድል እንዲፈጥሩ፣ ለቤተሰቦቻቸው ለራሳቸውም ስራ እንዲፈጥሩ እየተሰራ ያለበት ሁኔታ ነው ያለው ይሄ በመንግስት በመንግስትም ከባለ ድርሻ አካላትም ከበጎ አድራጊዎችም ጋር በመሆን በየደረጃው ሴቶች ወደ ገቢ ማስገኛ ስራዎች እንዲገቡ በበርካታ ንቅናቄዎች እየተሰራ ነው ያለው።